ወንድ ነሽ ከተባለች እውነትም ወደ ወንድነት እየገፋፋት የወንድ ጠባያትን ደቨሎፕ እንድታደርግ እየገፋፋት ይመጣል። ሁል ጊዜ ራስ ምታት አካሚዎች መሆን የለብን። ራስ ምታት ሄደክ ምልክት ነው፣ ሲምፕተም ነው እንጂ በሽታ አይደለም። ሁል ጊዜ በሽታ የትም ሊሆን ይችላል። ልጆች እንዳይወለዱ ማድረግ ሰው ፍትወቱን ያረካል፣ መውለድ ላያስፈልገው ይችላል፣ በአብዛኛው ሰው አስተሳሰብ ይሄ ለኛ የሚነግረን ነገር አለ። ምንድን ነው? ዲማንዱ አለ ማለት ነው። በሌሎች ሰዎች ዘንድ ጭምር አቅሞ ስላጡ ወይ ስላልተመቻቸው ወይ እውቀቱ ስለሌላቸው እንጂ ፍላጎቱ አለ ማለት ነው። አይምሮ ሲያምን ሰውነቱ የሚያመነጨው ሰውነቷ የሚያመነጨው ሆርሞን፣ እነዚህ መጨረሻቸው ጣዖት አምልኮ ነው። በነገራችን ላይ ከልክ በላይ ደስታ ሲበዛ ጣዖት አምልኮ ነው። ሶስተኛው ግብረሰዶም ለኢትዮጵያ ቶሎ ስር እንዲሰድ ቶሎ አይደለም፣ በመሰረቱ በረዥም ጊዜ ነው፣ እኛ አላስተዋልነውም እንጂ ስር እንዲሰድ የሆነበት አንዱ የዝሙት ፊልሞች ናቸው። ቀላል ተጽዕኖ የላቸውም። ብዙ ጊዜ እንደዚህ አይነት ፊልሞች ብዙ ሚሊዮኖች ወጥተው አክት የሚደረጉ ናቸው። አክተሮቹ በጣም ትልልቅ ተከፋዮች ናቸው። አክት ያደርጉታል፣ ይሰሩታል። ምስኪን አፍሪቃዊ ደግሞ ያው ታርጌቱ አፍሪካ ነው። ቅድም እንዳልኳችሁ ዝንጀሮ ነው ይሉታል። ስለዚህ ቀድሞ በቲዮሪ ዝንጀሮ ብለውታል፣ አሁን የዝንጀሮ ስራ ያሰሩታል። እነዛ አክት ያደረጉትን በተግባር ይሰሩታል አፍሪካውያን ወንድሞቻችን። እንዳልነው በዚህ የነሆለለ ደግሞ አይምሮ ባዶ ነው። ስለ ሀገር አያስብ፣ እናትና አባቱን አያውቅ፣ አያስተውል፣ በጣም የሚገርም እህቱን ወንድሙን አያውቅ። እንዲህ የሚባል የለም እንስሳ ነው። ወደዚህ ነገር ይመሩታል። በሕፃናት አይምሮ ይሄ ነገር ከተቀረጸ በጣም አደገኛ። የነሆለለ ባዶ የሆነ እንዲሁ ነሆለ ነው ላላ የሆነ ትውልድ እንዲኖር ደካማ እንዲሆን ውስጡ ባዶ እንዲሆን ይፈልጋሉ። ለዚህ ነው ሚሊዮኖች የሚያወጡት ታዲያ በከንቱ ነው። ይህንን ያደርጋሉ፣ ያሳዩታል። እሱ ደግሞ መጥቶህቱ ላይ፣ ወንድሙ ላይ፣ የገዛ ወንድሙ ላይ፣ የመስሪያ ቤት ባልደረባው ላይ፣ የጥበቃ ሰራተኛው ላይ ያንን ይተገብራል። አይምሮ የሚያስበው ይሄ ነው። ብሬን ወሽድ ሆኗል ሙሉ ለሙሉ ነገ ማን ነው ኢትዮጵያን የሚረከባት የሚለው ስናስብ በጣም ያሳዝነው። በዚህ መልክ እንዲስፋፋ አድርገውታል። በጣም በሚያሳዝን መልኩ አንዳንድ ጊዜ ወደዚህ ነገር የሚወስዱ በጣም የብልግና ከኢትዮጵያ ሴት ውጭ የሆኑ ትልልቅ በምንላቸው ሚዲያዎች ጭምር ሲተላለፉ ይታያል። በነገራችን ላይ ነውር የሆኑ ከኢትዮጵያ ሴት በጣም የራቁ ማለት ነው። እኔ እንደዚህ አይነት ነገሮች በጣም በከፍተኛ ደረጃ ቁጥጥር ሊደረግባቸው ይገባል ብዬ አስባለሁ። በተለይም በሚዲያ ደረጃ የኢትዮጵያ ብሮድካስት ኮርፖሬሽንም፣ ባለስልጣንም፣ ሌሎችም የቁጥጥር አካላት ባለስልጣናት አንዱ የቁጥጥር አካላቸው ሊሆን የሚገባው ከስነ ህብረተሰብ ውጭ የሆኑ ጉዳዮች እንዳይተላለፉ መሆን አለበት ብዬ አስባለሁ። ህዝብን ከህዝብ ሊያጋጭ የሚችል ነገር እንደሚቆጣጠሩ ሁሉ ቴሮሪዝምን የመሳሰሉ ጉዳዮች ሲተላለፍ ጥብቅ ቁጥጥርና ስርዓት መመሪያ እንዳላቸው ሁሉ በዚህም ጉዳይ ሊኖርም ይገባል። የሚለው እንደ እግረ መንገድ ከመንዳር ለማለብ ለእናቱ ቫሊዩ የሌለው ቅድስት ድንግል ማርያም የአምላክ እናት ናት ብሎ የአምላክን እናት ሊያከብር ይችላል። ከባድ ነው ከባድ ነው። በተፈጥሮ ሰው ማህበራዊ ፍጥረት ነው። ከአጠገቡ ይጀምራል። ሰው ከዙሪያው ነው የሚጀምረው። ያለውን ነገር እንዲተው ከተደረገ ሌላውን ሊያገኝ አይችልም። ስለዚህ መጀመሪያ መሠረታችንን እንድንተው እየተደረግን ነው በዘመናዊነት ሰበብ በጣም የሚገርማችሁ ኢትዮጵያ ኢትዮጵያ የሚሉ ትልልቅ ሰዎች እንደኋላ ቀር ይታሰባሉ ኢትዮጵያና ነባር ሴት ኢትዮጵያዊነት ጥንታዊነት የሚሉ ኢቭን ሌላው ቀርቶ ኤንጂኦ እንኳን በዚህ ደረጃ ብዙ አናገኝም። የንግድ ድርጅትም ብዙ አናገኝም። አንዳንድ የፖለቲካ ድርጅትና ተቋማት እንኳን የፖለቲካ ሳቢዎች እንኳን ጥንታዊነት፣ ኢትዮጵያዊነት፣ የቀድሞ ስልጣን የሚል ካለ ቆሞ ቀር፣ የነገሌ የነገሌ ስርዓት፣ የድሮ ስርዓት ናፋቂ ወዘተ እየተባለ ነው። ከሲስተም እንዲወጣ ከኢትዮጵያውያን ልብ እንዲወጣ የሚደረገው በነገራችን ላይ ሙሉ ለሙሉ እሴቱን ጠል እንዲሆን ተደርጓል። ትውልዱ ያለውን ነገር ከለቀቀና የኔ የሚለው ነገር ከሌለው የሌላ እንዲሆን ይገደዳል ማለት ነው። በዚህ መልክ ግብረሰዶምም ሌሎችም አይዲዮሎጂዎች እንዲጫኑበት መጀመሪያ ሶፍትዌሩ እንዲለወጥ ተደርጓል። ስለዚህ ግብረሰዶምን ከመሰረቱ ማጥፋት ካለብን እነዚህ ምክንያቶችን ወይም ምንጮችን ማድረግ የሚያስፈልግ ይመስለኛል። ይህን ካደረግን በጣም በከፍተኛ ደረጃ አት እስኬል መለወጥ ምንችል ይመስለኛል። በነገራችን ላይ ይህንን የሰሩትም ሰዎች በስልትና በስትራቴጂ ነው፣ በጣም በስኬል ነው የሰሩት። በነገራችን ላይ ሥራዬ ብለው ይህንን የሚሰሩ የተራድኦ ድርጅት የሚመስሉ በጣም ብዙ ኤንጂኦዎች አሉ፣ እንደዚሁም የፖለቲካ ድርጅቶች አሉ። ብዙዎቹን ስማቸውን ትጠረጥራላችሁ ብዬ ገምታለሁ። ከሚያደርጉት አንፃር በጣም በስኬል ነው የሰሩት። በተለይም ወጣቶች ላይ ህፃናት ላይ የሚሰሩ ትምህርት ቤት ውስጥ በጣም ብዙ አይነት ነገር የሚሰሩ እንደዚሁም የህዝብ የሆኑ ተቋማት ላይ የህዝብ የሆኑ ኢንፍራስትራክቸር ላይ ልዩ ልዩ የሰዶማውያን ምልክቶችን እያደረጉ ህዝቡ ወይም በተለይ ልጆች እንዲለማመዱት በልጆች አይምሮ ውስጥ ይሄ የኢሉሚናቲ እንቅስቃሴ ወይም የነሱ ሙሉ አይዲዮሎጂ በልጆች አይምሮ ላይ እንዲጫን የሚያደርጉ ግለሰቦች፣ ባለስልጣናት፣ የፖለቲካ ተቋማት ወዘተ ወዘተ ማየት ትችላላችሁ። የተለመደ ማጥፋት ካለብን ከነዚህ ጀምሮ መሰረቱንና ምንጩን ማድረግ ነው ያለብን ብዬ አስባለሁ። ስለዚህ መፍትሄው ምንድን ነው ያል እንደሆነ አንድ የሃይማኖት ተቋማት ጠንክረው ቢሰሩ። በነገራችን ላይ የኢትዮጵያ ህዝብና ቤት ቆጠራ የመጨረሻ ውጤት ሴንትራል ስታቲስቲካል ኤጀንሲ ያወጣውን እንኳን ብንመለከት የኢትዮጵያ ህዝብ ከ98 ፐርሰንት በላይ ሃይማኖተኛ ከ98 በመቶ በላይ ሃይማኖተኛ። ስለዚህ ግብረሰዶም ኢትዮጵያ ውስጥ እንቅስቃሴ አለካልን እውነት ለመናገር ማን ነው ታዲያ? ሃይማኖት አልባው ነው ይሄንን እንቅስቃሴ እያደረገው ያለው? ሎጂካሊ ትክክል አይሆንም። እነዚህ ሁለት ፐርሰንት ወይም ከዛ በታቸው ያሉት ናቸው ይሄን ያህል እንቅስቃሴ እያደረጉ ያለ አይደለም። ሃይማኖተኛው ጭምር ተጠልፈዋል ማለት ነው። በሃይማኖት ቤቶች የምናያቸው እንቅስቃሴዎች እና ልክ ያለፉ ጭፈራዎች ወደዚህ ነገር መንገድ የሚመሩ ናቸው። ስለዚህ የሃይማኖቶች ጉባኤ የኢትዮጵያ ሃይማኖቶች ጉባኤ እንደዚሁም ልዩ ልዩ ቤተ እምነቶች በየራሳቸው ትልቅ ስራ ቢሰሩ ተጽዕኖ መፍጠር ይችላሉ። ውጤታማ ሊሆን የሚችለው በዚህ መልክ ነው ብዬ አስባለሁ። እርግጥ እያስፋፉትም ያሉ ቤተ እምነቶች ናቸው። በተለይ በውጭ ሀገራት እንደምታዩት ትልልቅ የእምነት መሪዎች በዓለም አቀፍ ተጽዕኖ አላቸው የሚባሉት ጭምር ይሄንን ኦፊሻሊ ሲፈቅዱ አውሮፓ ውስጥ የሚገኙ ብዙ የአውሮፓ ቸርቾቹ ውስጥ ወንድ ለወንድ ሴት ለሴት የሚያጋቡ ፓስተሮች እየታዩ ነው፣ በጣም በሚያሳዝን መልኩ ሌላ ቦታ ላይ ታቅዶ ይመጣል የሚፈጸመው። ግን እነዚህ አይነት ቸርቾች አሁን ከኢትዮጵያ ወይም ከአፍሪቃ በጥቅሉ መጥፋት ካለበት የሃይማኖት ቤቶች ናቸው። ይህንን ሙሉ ለሙሉ ሊሰሩ የሚገባቸው አንዱ አካል ማለት ነው። ሁለተኛ የኤንጂኦች እንዳለመታደል ሆኖ አይታችሁ ከሆነ ኢትዮጵያ ውስጥ ያሉ በጣም ብዙ የኤንጂኦች ብዙዎቹ ምንጫቸው አሜሪካና አውሮፓ ናቸው። ብዙዎቹ እርዳታ ስም ያለ ማየት ትችላላችሁ። ምናልባት አንዳንዶቻችሁም ደግሞ ስልጣን ካለው ወይም ይሄን ፈቃድ ከሚሰጠው መስሪያ ቤት መረጃ ያላችሁ ልትኖሩ ትችላላችሁ። ሊስታቸውን ተመልከቱ። ብዙዎቹ ይሄ የግብረሰዶም እንቅስቃሴ ወይም የኢሉሚናቲ እንቅስቃሴ ከሚቀነቀንባቸው አገራት የመጡ ናቸው። ስለዚህ ባላቸው አጋጣሚ የኢትዮጵያን ዊክ ሳይድ ቭልነራቢሊቲ ተጠቅመው ያንን የማያስፈጽሙበት ምንም ምክንያት አይኖርም ማለት ነው። ኤንጂዎች ውስጥ የምትሰሩ ኢትዮጵያውያን ወንድሞች እና እህቶች ግን ይህንን በደንብ መከታተል፣ ማጋለጥ፣ መቃወም፣ ስልቱን ስትራቴጂውን መለወጥ ግን ትችላላችሁ። እንደዚሁም ይሄንን የሚሰሩ በነገራችን ላይ የኢትዮጵያን ኅብረተሰብ ሴፍጋርድ ሊያደርጉ የሚችሉ ልዩ ልዩ የተራድኦ ድርጅቶች መመስረትም ያስፈልጋል። እውነት ለመናገር እነዚህ ተጽዕኖ ስላላቸው፣ ማለት ይህንን ማድረግ ያስፈልጋል። ሶስተኛው የፖለቲካ ተቋማትና ድርጅቶች ናቸው። የፖለቲካ ተቋማት ኢትዮጵያ ውስጥ የተመዘገበው የኢትዮጵያ ፖለቲካ ፓርቲዎች እና የፖለቲካ እንቅስቃሴዎች አላማቸው ኢትዮጵያውያንን ማገልገል ስለሆነ ኢትዮጵያዊን በእሴቱ ማገልገል አለባቸው ወይም ኢትዮጵያን መጠበቅ አለባቸው። በፕሮግራሞቻችሁ በፖሊሲዎቻችሁ ኢትዮጵያ እንደ ኢትዮጵያ መሬቷን፣ ዳሯን፣ ድንበሯን ለመጠበቁ ቁርጠኛ እንደሆኑት ሁሉ የፖለቲካ ድርጅቶች ሰውንም እንደ ሰው እሴቱንም እንደ እሴት ማህበራዊ ቫሊዩንም እንደ ማህበራዊ ቫሊዩ ለመጠበቅ ፕሮግራምና ፖሊሲ ሊኖራቸው ይገባል። አራተኛ፣ ሕግ ሊወጣ ይገባል ብዬ አስባለሁ። ኢትዮጵያ አንድ ጥንታዊት የራሷ የሆነ ባህል ያላት፣ ሁለተኛ የሃይማኖትም ሀገር እንደመሆኗ ግብረሰዶም ወይም የሰይጣን አምልኮ በጥቅሉ ከምድረ ገጽ እንዲጠፋ ቀዳሚ መሆን ነበረባት እንደ ሀገር። አንፎርችኔትሊ ያን መሆን አልቻልንም። ያንን ማድረግና መሆን ባንችል ቢያንስ ቢያንስ ከጎረቤቶቻችን መማር ግን እንችላለን። በጣም የሚገርመው ከኛ በኢኮኖሚ በጣም ሩቅ ያይደለችው ዩጋንዳ በቅርብ ጊዜ አጽድቃለች። ሆሞሴክሹዋሊቲ በሞት የሚያስቀጣ በሞት የሚያስቀጣ ወንጀል ነው ብላ በህግ ደረጃ አጽድቃለች ፋንታስቲክ በጣም ደስ የሚል ነው እውነት ለመናገር በጣም ደስ የሚል ሙሉውን ቪዲዮ ማየት ትችላላችሁ ልዩ ልዩ ኢንተርኔት ላይ ተለቆ ነበር ነበልባል ቲቪም ላይ አለ የሆነበት ሊንኩን እናስቀምጣለን ማየት ከፈለጋችሁ ማየት ትችላላችሁ ቀርቦ በዮሪ ሙሴቬኒ ጊዜ እንዲጸድቅ ተደርጓል ይሄ በጣም የሚያስደንቅ ለአፍሪቃውያን አፍሪቃን ለመከላከል አፍሪቃን ከነ ክብሯ ለመጠበቅ የተወሰደ በጣም አስደናቂና ደስ የሚል ቁርጠኛ እርምጃ ነው። በነገራችን ላይ ሩሲያ ማጽድቋል። በነገራችን ላይ ሩሲያ ወንጀል ነው፣ ሩሲያ ውስጥ ሆሞሴክሹዋሊቲ ወንጀል ነው፣ ያስቀጣል። ቱርክ ውስጥም ወንጀል ነው። ጎረቤታችን ኬንያም ውስጥ ወንጀል ነው። በቅርብ ነው የመጡት ዊሊያም ሩቶ በዚህ ጉዳይ በጣም ቁርጠኛ ናቸው። በሀገሬ ግብረሰዶም አይፈጸምም የሚል ጥብቅ የሆነ አቋም አላቸው። እኛ ከዩጋንዳ ተምረን ኢትዮጵያ በሞት የሚያስቀጣ ወንጀል ወይም እድሜ ልክ የሚያሳስር ወንጀል የማይሆንበት ምክንያት ምንድን ነው? በህዝብ ተወካዮች ወይ ደግሞ በሚመለከተው አካል ቀርቦ ጸድቆ በሞት የሚያስቀጣ ወንጀል የማይሆንበት ምክንያት ምንድን ነው? ይሄ ብቻ አይደለም፣ ምልክቶቻቸውን መጠቀም ከፈጣሪ አምልኮ ውጭ የሆነው ጭምር ሰይጣን ሰይጣን ኢትዮጵያዊ ነው። የትኛውም ሃይማኖት ይሁን ርስት የለው ሰይጣን እናመልካለን የሚል እንቅስቃሴ ሙሉ ለሙሉ ይህንን ጨምሮ በሞት የሚያስቀጣ ወንጀል የማይሆንበት ምክንያት ምንድ ነው? ስለዚህ ኢትዮጵያውያን መቃወም ካለብን ከመሰረቱ መቃወም ካለብን፣ በዚህ ጉዳይ ላይ ጥብቅ የሆነ ህግ እንዲኖረን ማድረግ ያስፈልጋል። ህዝብ ካመነበት ህግ የሚወጣው ለህዝብ ነው። በሉዓላዊት ሀገር ላይ ይህንን ማድረግ ተገቢ ይመስለኛል። ይህንን ካደረግን እንደው ፌስቡክ ላይ ቲክቶክና ዩቲዩብ ላይ ከምናያቸው እንቅስቃሴዎች በተጨማሪ በመሰረታዊነት ቤዝም ይኖረናል። ጠንካራ ህግ ካለ ቤዝና የህግ ድጋፍም ስለሚኖረን በህግ እንዲደገፍ ማድረግ ይኖርብናል። የተጀመረው እንቅስቃሴ ባይቆም ጥሩ ነው። እንደው የአንድ ሰሞን ሆነ ሁለት ቀን ሶስት ቀን በጣም ስትሮንግ ተቃውሞ ነበረ። ከተቃውሞ ግን ወደ አክሽን መውረድ ያለበት ይመስለኛል። ምክንያቱም ቅድም ጀምረን እንዳልነው እነሱ የሰሩት ሶሻል ሚዲያ ላይ አይደለም፣ ምድር ላይ ለተሰራ ስራ ሶሻል ሚዲያ ላይ የሚሰጠው መልስ ሙሉ ለሙሉ ይመልሰዋል ወይም በቂ ነው ብዬ አላምንም፤ እና ምድር ላይ እናወርዳው ለማለት ነው። አመሰግናለሁ።